አቤልን ጥላ መረጃውን አመጣለሁ እሄዳለሁ፣ ትላለች። እናም አቤልም የት ነው የምትሄጂ? ይላታል። እንደ በፊቱ ሂጅ፣ አመጣለሁ፣ ሳቢ፣ ተረጋጊ፣ ቀስ እያልሽ ይላታል ማለት ሲሆን፣ አቤል ከአሁን በኋላ ምን ህይወት አለኝ? እኔ እኮ ምንም ነገር የለም። ስለዚህ ምንም ወደኋላ ምልበት ያለም፣ ግን ደግሞ ቤቲ እውነቷን ነው የሚሆን፣ ምክንያቱም ቤቲ መረጃ የት እንዳለ ደውላለ ሰባ እናም ስለዚህ እኔ ወደ ኋላ የምልበት ነገር እሽ ቢያንስ እኳን አብረን እንሂድ ቤቲ ስነ ስርዓት ይኖርሽ ካሁን በኋላ ደግሞ አንቺ ነሽ ተረኛ በሳሚ የመጣ ማንንም ቢሆን አልምራውም ተላሊካነ ማለት ነው እናም እንደዛ ብላ ኩኩ ከቤት ትወጣለች ከቤት ወጥታ ስትሄድ እያለቀሰች ሳሚ መንገድ ላይ ያገኘታል ሳሚ ምን ተፈጥሮ ነው ኩኩዬ ትላለች ማለት ነው እናም እሷን ብድግ አድርጋ ይውልህ ሳሚ፣ በአንተ የተነሳ ከቤት አስወጣች ያህና እናም አታስፈልጊ ውጭ ብላይ ይው እየወጣው ነው። እናም ደግሞ የትም ቦታ ማረፊያ የለኝም የትም ደመሄድ አላቅም ለዋለች ማለት ነው። እንዶ ከቻልክ ከአንተ ቤት ብሄድ ለዋለች ማለት ነው። ቤቴ እኔ ቤት ይላል ማለት ነው። አሁን አንተ ቤት እና በቃ ችግር የለውን፣ ቆይ ነገሮች ሁሉ አስታክዬ፣ አሁን ግን ወስጄ ሀናጋ አስታርቅሻለሁ ይለታል። እሷም በፍጹም እዛ ቤት አልሄድም፣ ከቻልክ አንተ ቤት እኔ እኒ ሷ ቤት ከሁን በኋላ አሌዲም። እዛ ቤት ተመልሼ አሌዲም ይ ሀናኮ አንቀገላይ ነበር ስለዚ መሄድ አልፈልግም ትለዋለች ማለት ነው። እና ምንም ችግር የለም ኤውልጅ ኩኩዬ፣ ሁሉን ነገር አስተካክዬ እኔ ራሴ እወስድሻለሁ፣ ነገር ግን አሁን ላይ ሀናን እኔ ነግራት አለው። እናም ለአሁኑ እዛ ትወኛለሽ። እኔ ደግሞ የሆነ ቦታ ስለመሄድ ያን ሁሉ ነገሮችን አስተካክዬ መጥቼ እኔ ራሴ እወስድሻለሁ ይላል ማለት ነው። እንግዳውስ ካልክ እሺ ይላልና ትልና፣ ከዛም በኋላ ይወስዳታል ማለት ነው። ወስዶ እንዲ ለመጣ ለመጣ ቆይ፣ ምንድ የተፈጠረው፣ ምንድን ነው አንተ? ልጅቷ በጣም ጠግባለች። እናም ለምንድን ነው እዚህ ቤት ተመሳ አትገባም? ይላሉ ማነው። እሺ፣ ችግር የለም በቃ፣ እናንተ ካላስገባቸው እኔ ራሴ ወስዳት አለው ይላል ማነው። ምን የለም ትወስዳት፣ አይ እኮ በቃ ይቅርታ አድርገንልሻል፣ እዚህ ቤት ትቀመጥ፣ እሱ ጋማ አትሄጂም ትላለ ማነው

ሳሚ እኔ ጋር ትወኛለች ስላላት ነው። በጣም ነበር የተነገጡት። ምክንያቱም ሀናም በጣም ታፈቅረዋለች፣ እንዲሁም ቤቲም ታፈቅረዋለች። ቤቲ ይሄ አዩልሽ እኔ ሳሚ እኮ የልጅ አባት ነው እያለችም የልቀወስ ሳይመሽብሽ የልጅሽን አባት ፈልጊ እያለች ተታለ ሀና ተስነ ስርዓት ያለች ሳሚ የኔ ነው፣ የኔ ባል ነው ሳሚ ከኔ ውጭ ማንንም አያይም ትላለ ማለት ነው። ሰላም ሰላም! ውድና የተከበራችሁ ቻናል ቤተሰቦች እንዴናችሁ? ሰላም ሰላማችሁ በስት ይበል። ለዚህ ቻናል አዲስ ላቸው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ ሆናችሁን ከልብ ነው ማመሰግነው። ውድ ቤተሰቦቼ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ሳባ በእንጀራ እና ሳ ወይም ተሰቃየው መጨረሻ እንጀላቱ መጥቻለሁ ማለት ነው። ሳባ ሜን እንግዲህ ለሶስት ወይም ደግሞ ለአራት ከሳባ ጋር ቅርጫ ያደረጉት ያሉትኝ ለወይም ደግሞ ሴቶች አፍቅረውትኝ እናም የኔነህ የኔነህ እያሉ መሀል ላይ ግራ የተጋባው ሳሜ አሁን ላይ ወስነዋል። እናም ሳባንም አሁን ላይ በጣም ተስፋ እየቆረጠ ነው። ምክንያቱም ብዙ ነገር እያረኩኝ እያለ እንዴት ሳባ፣ እንዴት ትጨክኝብኛለሽ? ለምንድን ነው ሳልተረዳሽኝ? እያለ መንገድ ላይ ሳቢ ናፍቀሽኛዋል፣ ሳቢ እያለ እየዘፈናላ ሲሄድም ነበረ። እናም አሁን ላይ ግን እዩል፣ ሳባ ከሁን በኋላ እኔም ተስፋ ቆርጣለሁ፣ ደክሞኛል። ነገር ግን ቃል ምገባልሽ ነገር ቢኖር ያንችን ያን ዶክሜንት ወይም ደግሞ ወረቀትሽን እጅ ያስገባልሽ ያለው ከዛ በኋላ ግን አይነሽ ማየት አልፈልግም፣ ወይም ደግሞ አይኔን አታይኝም እያለ መንገድ ላይ እያወራ ነገር ግን ይህንን ሳባ የምትፈልገውን ነገር ማምጣት አለብኝ። እናም ሀና ናታልዬ የት እንዳለ ያን ወረቀትም ማግኘት አለብኝ እያለ ሳሚም ወስኗል። እናም ሳሚም እየሄደ ያለ መንገድ ላይ እናም ኩኩን አሁን ላይ በጣም ማለትም ሳሜ ስላቀረባት በጣም ደስ ብሏታል። እናም እየጠበቀችው ነው ሳሜ እንደሚወስዳትም ነገር ነግሯታል። እናም ሴቶች ግን ወይም ደግሞ ሀና እና ቤቲ በጣም ጠልተዋል። እናም ሀና መንገድ ላይ ማለት ተወጣና ሳሚ ጠብቀኝ ትለዋለች ማለት ነው። ቆይ አንቺ ምን ሆነች ነው አንቺ ትልቅ ሰዋለች እንዴታል? ባክቶና እዩል፣ ሳሚ እኔ በጣም ነው የማፈቅርህ፣ ነገር ግን እኔ በጣም ስላፈቀርኩ ብቻ ግዴታ አፍቅረኝ አለህም። ስለዚህ ሳባን በጣም ስለምታፈቅራት እኔ እያፈቀርኩ ግን እተወሃለው ትለዋለች ማለት ነው። እውነት ሀና በጣም ነው የማመሰግነው፣ ይህ እንዳያሳብ ስላሰብ ይላታል ማለት ነው። አዩ ልሳሚ አንተ ኮ የምትወደውን ሰው ሰላሙን እየነሳ ሳይሆን ሰላሙን ስሰጠው ነው። እና እኔ ይህን የማደርገው አንተን ስለምወድ ብቻ ነው። አንተ ደግሞ እንድትሰቃይብኝ አልፈልግም፣ ምክንያቱም በጣም ስለማፈቅር ትለዋለች ማለት ነው። እውልሽ ሀና ግን ለምንድን ነው ግን ነገሮችን ትታችሁ ለምንድ ነው ማለትም ከሳባ ጋር ችግራችሁን ማትፈቱት? እስኪ ፊት ለፊት ላገናኛችሁና ችግራችሁን ፍቱት ይላል ማለት ነው። እና አይሳሜ ይህንን ነገር ሳላረቀርች ነው ነገር ግን ሳባ እንደምታስባት አይደለችም። ሳባ ሁሌ በጣም ተቀይራለች፣ እንዲ ድሮዋ ሳባ አይደለችም። እኔ እኮ ታውቃለህ፣ እኔ ለእናቴ ብዬ እንጂ እኔ ከዚህ ቤት እኔ ምንም ነገር አላደርግም፣ ምንም ነገርም አልፈልግም። ፍጹም የምፈልገው ነገር ምንድን ነው? እናቴ የፈለገችውን ነገር ወረቀቱን ነው፣ እሱን ማሳካት ነው ምፈልገው። ሌላ ነገር እኔ ከሷ ምንም ነገር አልፈልግም ብለዋል ማ ነው። እናም በቃ አገናኛችኋለሁ ብሎ ከዛም በኋላ ይለያያሉ። እናም ሳሚ ያ ሁሉ ነገር ከሳለፈ በኋላ ወደ ናና ቤት ይመለሳል። እናም ኮኮ ኮኮ የታለች ነ እያለ ሄዳል። እና ምንድነ ጠቆያ ስድ የሚያመላልስ ትለዋል ቤቲ ማለት ነው ቤቲ ሰው ሰላም ሲውል ደስ አይልሽ ማለላ ይላታል። አሁን ኮኩን እንደ ውስድ ነው የመጣት። ምን ኮኩንማ አቶወስዳትም ብለው እሪ ይላሉ። ምክንያቱም ሁሉም ይጫጫሉ። እንዴት ነው ኮኩን ምትወስዳት ለምንድነው ነው ብለው ሲጮሁ አረበ እናታችሁ እስኪ ቀስ በሉ ምንድነው እንደዚህ ምትጮወትኝ ይላል እና? ሳባ ና አቤልም አንድ ላይ ቁጭ ብለው፣ አቤል በጣም ሳባን አፍቅሯታል። እናም ሳባ ደግሞ አሁን ያለችበት ሁኔታ በጣም ያሳዝናል። ምክንያቱም ፍቅር ሳይሆና የምትፈልገው ወይም ደግሞ ከሱ ጋር ማሳለፍ ሳይሆን የምትፈልገው እብቻ ላይ ያጣችውን ወረቀት ነው። እናም ያን ወረቀት እስከማገኝ ድረስ እኔ ጥቅ ድረስ ይሄዳለው። እናም አሁንም ደቢሆን እንደተለመደው ሄጅህ አመጠዋለው ትላለች። ቆይ እንዴት አድርገሽ ነው? በምን መልኩ ነው የምታመጪው? ሳዋ ባክሽን ተረጋጊ፣ ይላታል። አይ ምንም ይብልህ አቤል፣ እኔ አንድ ነገር ጥግ ሳላደርስ ቁጭ አልልም። እና ይሄን ነገር ደግሞ አስተካክዬ ነው ቁጭ ምለው እና አልችልም። ይሄን ወረቀት ደግሞ ማምጣት አለብ ለተወሰናለች ማለት ነው እና ምሽ በቃ ችግር የለው እያለ ነገር ግን ቁጭ ብሎ በሀሳብ እያሰበ ነበረ አሁን ላይ ማለትም ሳ